አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለው። የሌላ እምነት ተከታዮች ሰላም ናችሁ? እንዴት ናችሁ? እኔ አለውኝ፣ አልሐምዱሊላህ። ሰላማችሁ ባላችሁበት ብዝት ይበልልኝ። የሱንዱስ ቤተሰቦች እንዴት ናቸው አላችሁ? እኔ አለውኝ። ቪዲዮን ሲጀምሩት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እኔ ለምን በላው፣ እናንተ አበረታቱ። ምን ችግር አለሁ? እንዲህ አይከፈልበት አይደል? እኔ ዛሬ የመጣሁት በምን ይመስላችኋል? እችን የመሰለች ገንፎ ሰርቼ ለበላ መጥቻለሁ። ምን ይመስላችኋል? እንብላ፣ ቁርሱ ናት። እኔ አንዷ ጓደኛ ገንፎ ሰርታ ቪዲዮ ስርታ አሳየችን። ከዛ በኋላ ገንፎ ገንፎ ነው የሚያብረኝ። እንግዲህ ማሻላ በሉ፣ እንዳይሰለችን። ሴትዮ በነገራችን ላይ ዱቄቴን ጨረሰች ብላ እንዳታማረር ፈርቻለሁኝ እና ካማረረችም ያው እንግዲህ ገዝተን እንበላለን። ቁርጡን ብትነግረን ችግር የለም። ሲያንቀጠቅጠኝ ነው ዱቄታውትቼ እንትን ምለው ቢቆጡኝ እንኳን ችግር አልነበረውም። በዛውም ገዝቼ እጠቀም ነበረ እና የሰው ቤት የሰው ነው እና እንግዲህ መዳሙችንም በረካ አላርጋቸው እና በእነሱ እየበላን እነሱን ማማ ጥሩ አይደለም። እውነት ጥሩ አይደለም። እንኳን እኮ መዳም ይቅርና እናት ሆነ ነገር ያለአግባብ ሲሰራ ትቆጣለች። ሁሌ መዳም ስለሆኑ እንዳንል ሳቅ ካላቸው ይናገሩ። የሆነ ነገር ሲያልቅባቸው የሚጎዱት እነሱ ስለሆነ፣ ምን በላሁን ግን እንዳይከለክሉ። መብላት መብት የለን አለን። ያው የሰው ነገር የሰው ልጅ በምን እንደሚከፋ ስለማይታወቅ ነው እና ዛሬ ቢጫ በቢጫ ሆኜ መጥቻለሁ። የምታዩት ይህንን ኩርኩም ሻይ አፍልቻለሁ። እውነት እኔ በጣም ነው መወደ በነገራችን ላይ ሻይ ቅጠል ትቻለሁ ከተውን እና ቪዲዮውን ሳልጨርሰው ሰው እንዳይመጣብሽ ብላችሁ ድዋ አድርጉልኝ። ዛሬማ እኔ እንጃ። እውነት የቡላ እንትን ነው ገንፎ ነው የሚመስለው። በነገራችን ላይ እኔ ለስለስ ዛርጌ ነው የምሰራው። የቡላ ገንፎ አይመስልም? እዩ፣ የቡላ ገንፎ ነው የሚመስለው። የቡላ ገንፎ ነው የሚመስለው። እዩ፣ የቡላ ገንፎ አይደለ? የቡላ ገንፎ ነው የሚመስለው። እና እውነት እኔ እሱን ከበላውኝ በጣም ነው የምጠግባው። ቀኑን ሙሉ ባለበላውላ ችግር የለውም። ያውን ገንፎ ያርባል ይባላል፣ እንጂ እኔ ያጠቅበኛል። እውነት እና እናንተም እንዳይረባችሁ፣ አንዳንዴ የኢትዮጵያ ምግብ ሰርተን ስንበላ እውነት እንዴት ደስ እንደሚለኝ እኔ የኢትዮጵያ ምግብ ሰርች ስበላ በጣም ነው ደስ የሚለኝ። ለካስ እንዲህ ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንግዲህ እኔን ለምበላው ብያችኋለሁ፣ እናንተ አበረታቱኝ። አው የመዳም ቅመሞችን ከመዳም ኩሽን አውጡን እንግዲህ እንደ ሰዎች መኖር ያምረናል። እንግዲህ እንደ ሰዎች ብዙ ነገር የሚያምረን ነገሮች አሉ። እነሱን ትተን ነው ያው ከመዳም ኩሽና አለን እና ከመዳም ኩሽና እንድንወጣ እናንተ ከጎናችን ሆናችሁ አበረታቱን ቤተሰቦች። እውነት እኳ አይከፈልበት። አሁን ላይክ ብታደርጉ አይከፈልበት፣ ሰብስክራይብ ብታደርጉ አይከፈልበት፣ እንዲ ሼር ብታደርጉ አይከፈልበት። እንደው ሼር አታርጉት፣ እናንተው ራሳችሁ አይታችሁ አትለፉ። ላይክ አድርጉ፣ ሰብስክራይብ አድርጉ። እውነት የአንዳንዴ ይገርመኛል። እኔ ዙር ዙር ስል ማለት ነው ያኔ አንዳንዴ ማታበረታቱት ነገር ካሆነ ማ አለማበረታታት ነው ግዴታ ነው የምታበረታቱት ነገር ከሆነ አትለፉ። እውነት በቃ ላይ ኮነካ ሰብስክራይብ ነካ፣ አይከፈልበት፣ አያደክም ደግሞ አያደክም። እውነት ድካም ቢኖረው እንኳን አንድም ሰው ለዚህ ደረጃ ምላል በቃ ግን ያው ድካም ስላሌለው እናንተ ከጉናችን ሆናችሁ አበረታቱን ሆነት እንዲ አይገባንም እንዲ ለመዳም ቀመሞች ይገባናል ብዙ ነገራችን እንትተን ለቤተሰብ ብለን በቃ ለሀገር በለን ለብዙ ሰው ነው የምንጠቅመው እናንተ እኛን ግን የሚጠቅመን የለምና ብቻ አልহামዲላ ለመጥቀም ሰዎችን መብቃታችን ትልቅ ነገር ነው በነገራችን ላይ የሰው ልጅ ደስታን የሚያገኘው ራሱን በማስደሰት አይደለም። እውነቴን ነው የምላችሁ፣ የሰው ልጅ ደስታን የሚያገኘው ራሱን በማስደሰት አይደለም ስላችሁ፣ እንደዛ ራሱን ማስደሰት ሌላ ነገር ነው። መጀመሪያ የሰው ልጅ ስታስደስቱ ራስን ማስደሰት ይቀድማል። ግን የሰውን ልጅ በቃ የሆነ ነገር ሁሉ ነገር ተመቻችቶልን፣ በቃ ተመችቶን፣ ሁሉ ነገር ሊመቻችልን ይችላል። ግን ያን ሁሉ ነገር ለቤት ሲ አይደለም ለምን ሰው ስታስደስቱ ሆነ ነው። እኔ ሰዎችን ስታስደስት የበለጠ ራሴ ነው የምትደሰተው። እንደዛ ሰዎችን ማስደሰት ደግሞ ራስን እንጣል አይደለም፣ ቅድሚያ ለራስ ነው ሁሉም ነገር የሚገባንን ካደረግን በኋላ በአግባቡ ሰዎችን መደገፍ ባለብን መንገድ መደገፍ ነው። ሰዎችን እኮ በብር ብቻ አይደለም መደገፍ ይቻለው፣ በብዙ ነገር መደገፍ ይቻላል። ያው አስተሳሰባችን ያው በብር ብቻ ዝ ብለው የሚያስቡ ስላሉ ማለት ነው። በጉልበት ሊሆን ይችላል። አንድ እናት ተቸግራ ሩቅ መንገድ ወይ ሱቅ ሊሆን ይችላል። የሆነ ቦታ ተቸግራ እሷ ስትሄድ አምጪ የሆነ ዕቃ ይዛ ሆነ ወደ ገበያ ስትሄድ፣ ወደ የተለያዩ ቦታ አንድ ሰው በጣም በቃ እናት በተለይ ይዛ ስትሄድ፣ እነሱን እሷን ልታጉዙ የሆነ ዕቃዋን ተቀብላችሁ የምትሄድበት ብታደርሱ፣ ይሄ ራሱ ቅንነት ነው። ብቻ የሰውን ልጅ የምትረዱት በብር ብቻ አይደለም። እንደዚያ ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። በቃ ባላችሁ ነገር ነው ማስደሰት የምትችሉት የሰውን ልጅ ማለት ነው። እና ሰዎችን እናስደስት፣ ለራሳችንም እንደሰት እነ ምላችሁ እና በጣም ከምነግራችሁ በላይ ሰዎችን ማስደሰት እንዴት እንደሚያስደስት በነገራችን ላይ ያ ሰው ለጊዜው ተደስቶ ሊተወው ይችላል፣ ግን አላህ ነው ደግሞ አይመናል። ሰው ልጅ ብዙ ጊዜ የሆነ ነገር የተለያዩ ነገር ልታግዙ በብር ሊሆን ይችላል በጉልበት ሊሆን ይችላል በ በተለያዩ ነገሮች የሰዎችን ልጅ ልታግዙ ትችላላችሁ። ያ ሰው ደግሞ ያንን ሁለታ ለምን ልከፈለኝ ምናምን ብላችሁ እንትን አትበሉ። አላህ በተዘዋዋሪ መንገድ ነው የእኛን የሚከሰን፣ እኛንን አርቅን ማሰብ ያቃተን እንጂ እውነቴን ነው የምላችሁ ይሄኔ ጥሩ ነገር የሆነ ስለሆነ ሰው ለማንኛውም ሰው ብሰራ በዚህ ሰው አልጠብቅም እንደ ማላገኘው በእርግጠኝነት ስላወቅኩኝ ማለት ነው። በዛም ሰው ልታገኙ ትችላለች፣ ግን አብዛኛውን ጊዜ ጥሩ ነገር ባረጋችሁለት ሰው አይደለም የምታገኝ በሌላ መንገድ ነው የሚከሳችሁ። እውነቴን ነው ምላችሁ። ጥሩ ነገር ስሩ ለማንኛውም ሰው ባለችሁበት ሆናችሁ በተለያዩ ቦታ የሰው ልጅ ስንሆን የተለያዩ ህይወት ይገጥሙና የተለያዩ ቤትን እንሰማራ እንችላለን። ቤትንበት ሁሉ ለሰዎች ቅን መሆን፣ ሰዎችን ማገዝ በቃ ሰዎችን ማገዝ መተናነስ በቃ መተናነስ ራሱ ትልቅ ነገር ነው። በቃ ለሰዎች ክብር መስጠት፣ ሰዎችን ማስደሰት ማስደስት በንግግር በጡ በተለያዩ ነገር ሰዎችን በንግግር ማስደሰት ራሱ በጣም ትልቅ ነገር ነው። በቃ በጉልበት እያቸዋለሁ የተለያዩ ነገር ሰዎችን የምናስደስትበት መንገድ አለ። በቃ እንችልም፣ አይደለም እንችላለን። ሰዎችን የምናስደስትበት ብዙ ነገር አለ። እውነት ባለንበት፣ በተለይ ደግሞ ባለንበት ቦታ ስንኖር አሁን እኛ የመደም ቅመሞች ማለት ነው። ከመዳሞች ስንኖር እነሱ ስለተከፉብን እኛ መከፋት የለብንም። እነሱን የበለጠ ማስደሰትን ያለብን ውፋ እንበለባቸው። ወላሂ በትል ለእነሱ መተናነስ ስትተናነሱ እነሱም እንትን ይላሉ። ለካ እንዲናት እኛ አብዛኛውን ጊዜ በቃ መዳሞች የሆነ ነገር ስላረጉብን ብቻ የሆነ ነገር ስለትቆጡነ እና እኛ ዝምካን ወላሂ፣ ላዚምን እንደ መዳሞች ጥሩ ሰው አለብዬ አለንም። በቃ እንታገላቸው በተለይ ለመዳም ቅመሞች ይህንን እላቸዋለሁ። አነታከል ያዘዙትን ነገር ሁሉ እሺ፣ በቃ እሺ፣ አይጎዳን የመጣው ለሱ ስለሆነ ማለት ነው። በቃ የዛሬ ቪዲዮችን ትመስላለች። በዚህ ላቋርጠው። ባይ ባይ። እወዳችኋለሁ እና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ባይ ባይ።